ተከበራችሁ የለኒቱ ተከታታዮች ሁላችሁም፣ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ጽናት ድራማንስ ክፍል 75 ይዤላችሁ መጥቻለሁ። አሁን ደግሞ ጽናትና ሰናየት እንዲሁም ምሮ እያወሩ ነው። ሰናየት ግን ምን ሆነሽ ነው እያለቻት ነው ጽናት። ምን ልናፍቃችሁ ብዬ ነው የቆየሁት፣ ልናፍቃችሁ ነው ወይስ ልርሳችሁ ነው እምትይው እያለች ነው ምሮ እኔ እንዲሁ ጥሩ ሙድ ላይ ስለ አልነበርኩ ነው ያልመጣሁት። እና እንደዚህ ሲሆን አንዳችን ለአንዳችን መከታ አጽናኝ አልነበረንም ወይ? እንዴት ብቻሽን ትሆኛለሽ? እያለቻት ነው ጽናት ምሮ ደግሞ ጽናት ደግሞ እሱም ው ከዚህ ንግግርሽ የተረዳሁት እኛ ላይ ምንም እምነት እንደሌለሽ ነው አለች ጽናት። እንደዛ አትበይ፣ እኔ እኮ እንደዛ አስቤ አይደለም። እና ምን እንደሆነሽ ለእኛ መናገርሽ ካቃተሽ እኛን ሰላማታምኒ ሊሆን ይችላል። በቃ ግን ላለማሸገር ብዬ ነው ቆየ። እኛ ጓደኝነት እንደዚህ ነው ሰኒ፣ በጣም አዝናለሁ። እሺ እያለች ነው ምሮ ማለት ነው። ሰና የማናት ጽናት ደግሞ አዎ፣ ሰኒ እያለች ነው ካስታውሽ እኛንም አንድ ያደረገን ችግር ነበር እና እኔ የአንቺ ችግር መረዳት መሸከም የማልችልሽ የአንቺ ችግር ያንቺን መሸከም የማልችል ደካማ ነው መመስልሽ ሰናይት እያለሽ መጽናት ማለት ነው። እናንተ በጣም ማምናችሁ ምርጥ ጎጆ ጓደኞቼ ናቸው። ስለዚህ እንደዛ ትበሉዋል ሰናይት እና ምን እንበል ሰኔ ድርጌትሽ እኮ ነው። ድርጌትሽ እኮ ነው። ድርጌትሽ እኮ ነው እንደዚህ ያስባለን። አንቺ እኮ እኛ እኮ አንቺን ስናቅሽ በጣም አስተዋይና ግልጽ ሰውነሽ እያለቻት ነው ምሮ ለሰናይት ማለት ነው። ተጫዋች ነበርሽ ነበርሽ። በጣም ይቅርታሽ ስላስጨነኳችሁ እያለች ነው። አልወሻችሁም። ሁለታችሁም ለእኔ ዘመዶቼ፣ እህቶቼ ማለት ናችሁ እያለች ነው። ጽናት ደግሞ ማለት ነው። ሁለታችሁም ሲከፋችሁ ማየት ለእኔ ሞቴ ነው። አንዳችሁ ለአንዳችን መቆም አለብን። እባካችሁ እሺ፣ አሁን በግብ እንብላና እናወራለን እያለች ነው ሰናይት ማለት ነው። በነገራችን ላይ ፍቅራቸው ደስ ይላል። ፍቅራቸው ደስ ይላል፣ የሰናየትና የምሮ እንዲሁም የጽናት ማለት ነው። ፈጣሪ አምላክ ለሁላችንም እንደዚህ ዓይነት ጓደኝነት ይስጠን፣ የእውነት ያድርገው ድራማ ሳይሆን ማለት ነው። አሁን የምናቃሰን መጣች ይቅርታሽ እየተባባሉ በቃ እናንተ አቀራርቡ እኔ እንጀራ ልቁረጥ አለች ሰናየት ማለት ነው። እናንተ አቀራርቡ እኔ እንጀራውን ልቆጥ እና በላለን እያሉ ለምን እንደሆነ ባላውቅም ከቅርብ ጊዜ ወዲህ በውስጤ በአንድ ጊዜ ደስታም ሐዘንም እኩል ማስተናገድ ጀምሬ ያለሁ እያለ ነው። ለምን ተደሰትኩኝ ብዬ ሳልጨርስ ድብርትና ጭንቀት ከየት መጣ ሳይባሉ ስሜቴን ይቀላቀሉታል እያለ ነው። ክብሮም ያሳዝናል። እንግዲህ ሰናይትን አፍቅሮ ነው ብዬ አስባለሁ፣ ሳስበው ማለት ነው። ፍቅር ሳይዘው አይቀርም። ፍቅር ይዞታል። ለስንት ሰው መፍትሄ ለስንት ሰው መፍትሄ ይሰጥ እንዳለ ነበር። አሁን ለራሴ መላነት መፍጠር አቃተኝ። እስኪ ወጣ ብዬ ልምጣ። ሰዎቹ ደውለው ነበር። ሰዎቹ እዚህ ነበሩ። እኔ ስኖር ደግሞ እነሱ የሉም። እኔ ስኖር ደበራቸው መሰል፣ እያለ እያለ ነው ክብሮን ማለት ነው። እስኪ ወጣ ብዬ ልምጣ እያለ ነው ያው እሱ ከቤት ሲገባ ሁሉም ወጥተው ይሄዱ መሰለኝ። በፊት ተሰብስበው ነበር መሰለኝና እኔ ስኖር እያለ ነው። አሁን ደግሞ ሁላችሁ አሁን ደግሞ ሁላቸውን ሰብሰብ ብለዋን። በነገራችን ላይ ክብሮ ምየ ነው ለብቻው። ብዙ ጊዜ ከነሱ ጋር አይሰበሰብም፣ ከእነሱ ጋር ብዙ ጊዜ አይሰበሰብም። ቅዱስ እንዲሁም ናሁም እንዲሁም ኪሩቤል፣ ጽናት፣ ምሮ፣ ሰናይት ሁሉም ሰብሰብ ሲሉ እሱ ግን ብቻውን ነው ብዙ ጊዜ የማየውና ከእነሱ ጋር ሰብሰብ ብሎ አላየውም። እና ሰዎቹ ሁሉ ተሰብስበው ነበር፣ እኔ ስመጣ ግን ወጡ ብሎ አሁን ደግሞ ስወጡ ያሳዘነ ግን። በነገራችን ላይ ክብሮ ማለት ነው፣ እኔ እኮ አልሰራም እንጂ ስሰራ እኮ አልቻልም። አሁንማ አስመሰከርሽኮ ሽኮ እያሏት። ቅዱስ ተጫወት እንጂ ብነው ዝማል ካለችው፣ ምሮ ምን አቅለት አለው በእናትሽ፣ ቅድም እኮ አላስ ወራይ ብሎ ሲለፈልፍ ነበር አለሰናየት ኪሩቤል ደግሞ እየሳቀ ነው ማለት ነው። ምን ያስቃችኋል? ማለቴ ምን ሆናችሁ ነው?

ሲጀመር አይደለም መኪና አንተ ራሱ ያገኙ ገንዘብ ሰጥተው ነው የሚያልፉት። የፈሩሃን አይደለም መኪናህን እያለች ምንም አለሽ። እሱ ብቻ በቸርነቱ ከዚህ ዘፈር ያውጣሽ ብሎ ቅዱስ ተነስቶ ቸው ብሎ ሄደ ማለት ነው እንግዲህ። ሌሎቹ ደግሞ ሰብሰብ ብለዋል ማለት ነው። ያው ክብሮም የለም እያለ ነው እያለ ነው አሁን ማለት ነው አረባ ሲጀመር እዚህ ቤት የሚመጣ ሰው ሁሉ ጤነኛ አይደለም ማለች ሰናይት ማለት ነው። ዝም በያቸው እያለች ነው ደግሞ ጽናት ማለት ነው። ነው ነገራችን ላይ ማለት ነው ያው ልሽን ምንም ችግር የለም እያሉ ነው። እንዴ ለዚህ ነው እንደ እዚህ አደርሺው እያለ ነው ኪሩቤል በቃ እሺ ትንሽ እንሂድ ምሮ እያለ ነው። የኔ ፍቅር እንሂድ እያለ ነው። እናሆን ቁጭ በዚህ እናሳልፋለን እያለች ነው ሰናይት። እሺ እሺ ነው ምሩ እያለ ነው። እናሆን በቃ ለአንድ ቀን ታቃቅፋችሁ ተኙ፣ ምንም አትሆኑም። በቅፍ አድርጉና ተኙ። ሴቶቹ ተነስተ ሄዱ። በነገራችን ላይ ፊልም ሊያዩ ነው። ናሁምና ኪሩቤል ቁጭ ብለው ቀሩ ማለት ነው። አይሰኒ የሆነች ልጅ እኮ ነች አይደል? በቃ እንግዲህ ሁለታችንም ተቃቅፈን ለጥ ነው እያለ ነው። ጭንቅላቴን በዛጋ እያለ ነው። ናሁምና ኪሩቤል እንዳትር ለሌት እያለው ነው። ዛሬ ግን በሎቻችን ብርድ ይመታቸውና ዋ ወይ ጠፍተን እዚህ እንቀፋቸዋ ግን እንዴት ጨከን ሽባችሁ። አይ እናንተንም እንዳላስወጧችሁ ወይ ግን እሱን ታይውና አሁን ለምንድን ነው የራቅሽን አለች። ምንም ከቴጋ ሳውራ ድንገት ሳላስበው የእናንተን ስም ጠራው። አዛ በኋላ ሰው እንዳትቀርቢ ብዬ ሻል ነበረ። ድጋሜ እንዳልቀርባችሁ በስሟ ስም ላይ ነው። ምንም ቢሆን ግን እኛ እንረዳሻለን። ግን ምንም ሳታደርጉኝ ግን እናንተ ምንም ሳታደርጉኝ ከእናንተ መራ ከበደኝ እያለች ነው ስናየት። እህቴ ማንንም አትመኝ፣ ከሰው አትቅረቢ ብላኛለች። እኛ እኮ እህቶችሽ ነን እያሏት ነው ፅናትና ምሮ ማለት ነው እንግዲህ እህቷ ከሴት ከወንድ ብቻ ሳይሆን ከሴት ጓደኞች ምራ እያለች ነው፣ እያለች እያለች ታሳዝናል። የለም ነገራች ላይ እና አዎ፣ እሱም መረዳት አለብሽ እያለች ነው። ምሮ ማን ነው እያለች ነው ሰናይት ማለት ነው። በር ተንኳኳ ነው። እንግዲህ እኔ ነኝ። ምሮ ተኛች እንዴ እያለ ነው። ናሁማ፣ ኦ፣ ምን ነው? አይ፣ መድኃኒቱን ውሰጅ ልላት ነው። አታስብ፣ ሰጥቻታለሁ። ዋይ ሰናይ እሺ በቃ ሰላም ያሳድራችሁ። እና ደግሞ እንደ እና ኪሩቤል ጥራውና ጽናት በዳር ተኝታለች። ወይስ በመሃል ብለህ አረጋግጥ ብለው እያለች ነው። ጨዋታቸው ደስ ይላል። እና እሺ እያለ ነው። ቆይ ልጆቹ ምንድን ነው የምትያቸው? በቃ እሺ ልጆች ተኙ። መብራቱ ካልጠፋ አያስተኙንም ይመጡብናን እያለች ነው ማለት ነው። አሁን ደግሞ ጽናትና ኪሩቤል ሻይ እየጠጡ ነው፣ ወጣ ብለዋል። ሲጀመር እና ቤተሰቦችዬ በጣም ደስ የሚል ድራማ ነው። እኔ እኮ ያንቺ ባልኮ ጠንካራ ነኝ እያላት ነው ኪሩቤል ባለት ነው እና ከእንቺ በላይ ቆንጆ ከሆነች ቆንጆ ከሆነች በኋላ ሄዳለው እያላት ነው። ከአርባ ቀን በኋላ እንዲደገስልህ ከፈለግ እያለች ነው ጽናት ማለት ነው። እሺ እኔ ቅናተኛ። እሺ በቃ አሁን ይደርክ ረይ ልግባና ታባል ልደውልለት። ጋሻ እዚህ ስለሆነ በጣም ነው የደበረኝ። ግን እሱ እንደዚህ መስሪያ ቤት ሰዎች ሰርፕራይዝ አድርገውታል። አይ ቀኑ ሮጧል።

እሷም እኮ ይዘቷን የደበቀ እሷም እኮ መሆን የደበቀቸው አንጠ ጠንቀራ እንድትሆን ነው። ስለዚህ ለእሷ ስትል ጠንቀራ መሆን አለብ እያለችው ነው። ለማንኛውም ቤተሰቦችዬ ሁላችሁንም ሁላችሁም ላይክና ሼር ሰብስክራይብ እያደረጋችሁ አበረታቶች ክፍል ሰባ አምስት ነው ክፍል ሰባ ስድስትን ይዘን እስክንመጣ ድረስ ጠብቁ ማለት ነው። እና ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ በጣም ደስ የሚል ድራማ ነው። በነገራችን ላይ እና ላይክ እና ሼር ሰብስክራይብ በማድረጋችሁን እንዳትረሱ። ኦኬ፣ ቤተሰቦች፣ በተረፈ ስለነበረን ቆይታ ስለነበረን ጊዜ ከልብ እናመሰግናለን። እና ላይክ ሸር አድርጉ፣ ላይክ ሸር፣ ላይክ ሸር፣ ላይክ ሸር አድርጎ። ኦኬ፣ የምወዳችሁና የማከብራችሁ፣ ባይ ባይ። መልካም ጊዜ መልካም ቆይታ። ላይክና ሼር ሰብስክራይብ እያደረጋችሁ ባይ ባይ